በስማ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቃውንተ ቤተክርስቲያን ካህናት፣ አባቶቼ ላይካን ሚኒስቴር ስዩማን እግዚአብሔር ደሆና ባርባና በሰማንያ ቀናቸው ከባአባትላቸው እንደተቻውሩ የልጅነትን መንፈስ የተቀበላቸው ምእመናን ምእመናት ህፃናትን ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመናለን በአንድ ልጁ መጌታችን ለኢየሱስ ክርስቶስ ስም ሰላም እንደምንሰበበታቸው እንደምንቆያቸው አሜን። ያለና የነበረ ለዘላለም የሚኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹህ የወርቅ መሶብ የምትመሰል ማንም በማይደፍረው ሰዓት ውስጥ የሚኖረውን አምላክ በሆዳ የተሸከመች የመዳናችን ምልክት እናታችን ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር የሰጠን የትምህርታችን ርዕስ አንድ አድርገን የሚል ነው። የመጽሐፉን ክፍል አንድ ጊዜ አነብላችኋለሁ። የዮሐንስ ወንጌል ምዕራፍ አስራ ሰባት ከቁጥር አንድ ጀምሮ እንዲህ ይላል ኢየሱስም ይህንን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፦ አባቶ ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በሥጋም ሁሉ ላይ ሥልጣን እንደ ሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ እጅህን አክብረው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። የቃሉ ባለቤት አምላካችን እግዚአብሔር የቃሉን ፍቺ ደግሞ እንዲያብራራለን ጥበቃው፣ በዙሪያችን መዳን በረከቱ በመካከላችን ሆኖ ሊመክረን እንዲያስተምረን እግዚአብሔር ተናገረ፣ እኔ ደግሞ ሰማው እንድንል ጸጋውን እንዲያበዛልን ያበዛልን ቅዱስ ፈቃዱ ይሆንልን። በዚህ ትምህርት ውስጥ የጌታችን የኢየሱስ ክርስቶስን ጸሎት መነሻ አድርገን ስለ አንድነት እንማማራለን። አንድነት ምንድን ነው ካለን፣ የመጀመሪያው አንድነት የእግዚአብሔር ባህሪ ነው። ብዙ ጊዜ ስለ እግዚአብሔር አንድነት ሲነገረን እንሰማለን። መጽሐፍ ቅዱስ በኦሪት ዘዳግም ምዕራፍ ስድስት ቁጥር አራት ላይ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ በስላሴነት ሶስት ስም ቢኖርም መለኮት ግን ስንት ነው? አንድ ነው። ሶስት አካላዊ ግብር ቢኖርም ባሰራሩ ግን እግዚአብሔር አንድ ነው። ሶስት ኩነት ሶስት ሀኝነት ቢኖርም እግዚአብሔር ግን በባህሪው አንድ ነው። ስለዚህ ይህ ህብረት ይህ አንድነት ለእግዚአብሔር ምንድን ነው? ባህሪው ነው ወገኖች። አንድነት የእግዚአብሔር ባህሪው። ሌላው አንድነት የእግዚአብሔር ዓላማ ነው። እግዚአብሔር ፍጥረታትን የፈጠረበትን ምክንያት ስናይ ክብሩ በራሱ ተወስኖ እንደቀረ አይቶ፣ ስለዚህ ስሙን እንዲጠሩ እሱን እንዲያመሰግኑ፣ ከዛም ደግሞ ክብሩን እንዲወርሱ ቅዱሳን መላእክትንና የሰው ልጅን ፈጥሯል። ስለዚህ የቅዱሳን መላእክትን የህብረት ዝማሬ የሰዎችን የህብረት አምልኮ ስታዩ አንድነት ወይም ህብረት የእግዚአብሔር ዓላማ እንደሆነ ትረዳላችሁ። ያምቻማ አይደለም። እግዚአብሔር ሰውን ሲፈጥር ወንድና ሴት አድርጎ ነው የፈጠረው። ስለዚህ ይሄ የጾታ ልዩነት መራራቅን እንዳያመጣ እግዚአብሔር በሰው ገመድ በፍቅር ማሰሪያ ሳብኋቸው እንደሚል ትዳረ በተባለ የፍቅር ሰንሰለት ሁለቱንም ማሰራቸው ብእሲ ወበእሲ ተሃዱ አካል እሙንቱ የሚለው ለዛ ነው። ኦሪት ዘፍጥረት ምራፍ ሁለት ቁጥር 24 ላይ፣ ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይታበቃል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህ በትዳር ውስጥ ያለውን ኅብረት ስናይ አንድነት የእግዚአብሔር ዓላማ እንደሆነ እንረዳለን። ከውድቀትም በኋላ የሆነው ይሄው ነው። አዳምና ሔዋን ከወደቁ በኋላ አዳምና የልጅ ልጆቹ በአጠቃላይ በምድር ላይ እንደ ጨው ተበትነው ነበር። ስለዚህ ኅብረትን የሚወድ አምላክ አንድነትን የሚወድ አምላክ ድጋሚ በምድረ በዳ የእስራኤልን ማኅበር መሠረተ። ከዛ ደግሞ በልደቱ፣ በጥምቀቱ፣ በስቅለቱ፣ በሞቱ ድጋሚ ሕዝብና አሕዛብን አንድ ሲያደርግ እናየዋለን። ስለዚህ ከጥንት ተፈጥሮ ጀምሮ እስከ ነገረ ድህነት ስናይ እግዚአብሔር ኅብረትን ዓላማ አድርጎ ነው የምናየው። የሞተበትም ምክንያት ይሁን ነው። መጽሐፍ ቅዱስ ምን ይላል? መገላትያ መልእክቱ ምዕራፍ ሶስት ቁጥር 28 ላይ ቅዱስ ጳውሎስ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ናችሁና ይላል። አንድነት ወገኖች፣ የእግዚአብሔር ዓላማ ነው። ቃም ብቻማ አይደለም። አንድነት የመጽሐፍ ቅዱስ ሐሳብ ነው። በዚህ በአንደኛው ቆሮንቶስ ምዕራፍ 12 ቁጥር 12 ላይ አካልም አንድ እንደሆነ ብዙ ብልቶችም እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። እንዲሁ ነው። ቅዱስ ዮሐንስ አፈወርቅ ይህንን ቃል መነሻ አድርጎ ምን ብሏል? ተረከዝ ያለው ታችን ነው። ዓይን ያለው ደግሞ የት ላይ ነው? እላይ ነው ያለው ዓይን። ስለዚህ ተረከዝ ሲደማ ዓይንም አብሮ ያነቅሳል እንጂ ተረከዝ ከስር ነው ዓይን ደግሞ እኔ ከላይ ነኝ ያለውት ብሎ ዓይን በተረከዝ አይስቅም። እንደውም ተረከዝ የደማውን ደም ቁስሉን ለማየት ዝቅ ሲል ከፍታውን ያጣል ብሏል። ብዙዎች ብንሆን የተለያየ ቋንቋ ቢኖረንም የተለያየ ጸባይ ቢኖረን የተለያየ ከለር ቢኖረንም በክርስቶስ ግን ስንት ነን? አንድ ነን አንድ ነን ወገኖች፣ እናንተ የክርስቶስ ብልቶች ናችሁ ተብሎ ተጽፏል በአንደኛ ቆሮንቶስ ምዕራፍ ሶስት ላይ። ስለዚህ የወገናችን መጠቃት የእኛ መጠቃት፣ የወገናችን ደስታ የእኛ ደስታ እንደሆነ ካልቆጠረን ገና የአንድነት ስሜቱ የአንድነት መንፈሱ አልገባንም ማለት ነው ወገናችን። እስቲ ወደ ጌታችን ወደ ኢየሱስ ክርስቶስ ጸሎት እንምጣ። የዮሐንስ ወንጌል ምዕራፍ 17 በሙሉ ጸሎት ነው። ታዲያ የጸሎቱ ምክንያት ምን ነበረ? ጌታ ይህንን ጸሎት ለምን ጸለየ? ካለ የመጀመሪያው ምክንያቱ ለአብነት ነው፣ ምሳሌ ለመሆን ነው። ምክንያቱም እግዚአብሔር ሰው ከሆነበት በአጭር ቁመት በጠባብ ደረት ከተወሰነበት፣ ምክንያቱ አንዱ ምንድን ነው? ጽድቅ ሁሉ ፈጽሞ ለማሳየት ነው። እግዚአብሔር የሚወደውን ይወት እግዚአብሔር የሚወደውን የጽድቅ ሥራ ሰርቶ በተግባርን ለማሳየት እግዚአብሔር ሰው ሆኗል ወገኖች። ስለዚህ የእኛ ብዙ ጊዜ ምሳሌያችን አብነታችን ማን ነው? እግዚአብሔር ነው፣ እግዚአብሔር ነው። ወገኖች መምህራችን እሱ ነው። አስተማሪያችን እሱ ነው። ለዛ ነው ፈላስፋዎች እንኳን ሳይቀሩ ከመጽሐፍ እንደ መጽሐፍ ቅዱስ ከመምህራን ደግሞ እንደ ኢየሱስ ክርስቶስ የሚያክል የለም ይላል። እሱ አብነት ለመሆኑ እሱ እንደ ጸለየ እኛም እንድንጸልይ ይህንን ጸሎት አቅርበዋል። መጀመሪያው ምክንያት ይሄ ነው። ሁለተኛው ደቀ መዛሙርቱ አንድ እንዲሆኑ ጌታችን ኢየሱስ ክርስቶስ ይህንን ጸሎት ጸልየዋል። ምክንያቱም ትልቅ የሆነ አደራ ሰጥቷቸዋል። የወንጌል አደራ፣ መንፈሳዊ አደራ፣ የሰማይ አደራ ሰጥቷቸዋል። ስለዚህ እግዚአብሔር የሰጣቸውን አደራ ለመፈጸም ወንጌሉን በዓለም ለማስፋፋት ምን ያስፈልጋል? አንድነት ያስፈልጋል። ሕብረት ያስፈልጋል። ስለዚህ አንድ እንዲሆኑ ጌታችን ኢየሱስ ክርስቶስ ስለ አንድነት ጸለየ። ዛሬም ወገኖቼ ልንጸልይ ይገባል። ስለምን? ስለ አንድነት ሳንጸልይ ዝናብ ሊዘንብ ይችላል። ሳንጸልይ ፀሐይ ሊወጣ ይችላል። ካልጸለይ ግን የማናገኘው ነገር አለ። እሱም መንፈሳዊ ህብረት ነው። ወገኖች፣ አንድ አድርገን ጸሎት ነው። አዎ ትክክል ነው። ግን ተግባራዊ ጸሎት ነው። በተግባር እያሳየን የምንጸልየው ጸሎት ነው። ስለዚህ ወገኖች፣ ስለ አንድነት ጸልዩ። አጋንንት እንኳ ለክፋቱ ርኩሳን መናፍስት እንኳን ለኃጢያት አንድ እንደሚሆኑ እኮ መጽሐፍ ቅዱስ ይናገራል። ለክፉ ስራ ጌታችን ኢየሱስ ክርስቶስ ከሰዎች ላይ አጋንንትን ሲያወጣ፣ አይ በብኤል ዜቡል እንጂ በሌላ አይደለም የሚያወጣው ብለው አሞት። እሱም ምንድን ነው ያለው? እርስ በርሷ የምትለያየ መንግስት ትጠፋለች። እርስ በርሱ የሚለያይ ከተማ ወይም ቤት መቆም አይችልም ሰይጣኑ ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ። ታዲያ መንግስቱ እንዴት ነው የሚሰናው ብሎ ጠይቋል። እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ የአጋንንቱን አንድነት እየተናገረ ነው። ለክፉ ነገር አንድ ናቸው። ሰውን ለማሳት አንድ ናቸው። ከእግዚአብሔር ሐሳብና ፈቃድ እንድንወጣ አንድ ናቸው። ታዲያ እኛ እንዴት ለመልካም አንድ አንሆንም? ለጽድቁ እንዴት አንድ አንሆንም? እግዚአብሔር ሐሳብ ለመለኮት ዕቅድ እንዴት ወገኖች ይሃሉ ታውቃለህ። ስለዚህ አሁን እንድንሆን እንሰልይ ያስፈልጋል። ሐዋርያት የመንፈስ ቅዱስን ጸጋ የተቀበሉት በአንድ ልብ እኮ ሲሰልዩ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 13 ላይ ተጽፏል። በአንድ ልብ ሁነው ሲሰልዩ መንፈስ ቅዱስ ወርደላቸው ይላል። ዛሬ አንድ ልብ መሆን አቅቶናል። መተማመን አልቻለም። ጉዞአችንም ልክ የጅብ ጉዞ ነው። ጅብ ሲጓዝ አይታችሁ ታውቃላችሁ? ፊትና ኋላ ሆኖ አይጓዝም። ጎን ለጎን እየተጋፋ ነው የሚጓዘው። ለምን እንደው ከኋላ ያለው ጭኑ ሲገላበጥ ካየው ይገምጠዋል። ስለዚህ ስለማይተማመኑ ጎን ለጎን ነው የሚሄዱት። እንደዛ ሆነን ተቸግረናል። ስለዚህ አንድነት እንዲኖረን ልንጸልይ ይገባል። ጌታም ደቀ መዛሙርቱ አንድ እንዲሆኑ ጸልያል ሌላው ድርሻውን መፈጸሙ ያሳያል። የጌታችን ኢየሱስ ክርስቶስ ጸሎት በሥላሴነት እያንዳንዱ አካል የራሳቸው ድርሻ አላቸው። ከዚህ በፊት እንዳየነው ሁልጊዜ የሐሳብ መነሻ የቅድ መነሻ ማን ነው? አብ ነው። በአብ የታሰበውን ደግሞ ማነው የሚፈጽመው? ወልድ ነው። ማነው የሚናገረው? ወልድ ኢየሱስ ክርስቶስ ነው። ምክንያቱም ወልድ ለሥላሴነት ቃል ስለሆነ በወንድ የተፈጸመውን የተነገረውን ቃል ደግሞ ቀጣይነት እንዲኖረው ሕያው እንዲሆን የሚያደርገው ደግሞ ማን ነው? መንፈስ ቅዱስ። ስለዚህ ጌታ ይህንን ጸሎት ሲጸልይ ከእሱ የሚጠበቅበትን ድርሻ እንደፈጸመ የአባቱን የልቡን ሐሳብ እንደገለጠ፣ ጽድቅን እንዳሳየ የሚያሳየ የጸሎት ክፍል ነው ወገኖች። እንዲ አራተኛ በደቀ መዛሙርቱ መደሰቱን ነው የሚያሳየው ወይም የጌታችን ኢየሱስ ክርስቶስም ይቅርታ ነው። በዚህ ጸሎት ላይ የምናየው ሳይበድሉ ቀርተው አይደለም፣ ሳያጠፉ ቀርተው አይደለም። ይሁዳ ይሸጠዋል፣ ጴጥሮስም ይክደዋል፣ ማርቆስም ጨርቁን ጥሎ እርቃኑን እስኪሮጥ ድረስ ከሱ ይሸሻል፣ ደቀ መዛሙርቱ በመከራው ቀን ጀርባቸውን ይሰጡታል። ይሄ ሁሉ እያለ ግን ጌታችን ኢየሱስ ክርስቶስ በደቀ መዛሙርቱ ደስተኛ ነበረ። ይህም ይቅርታውን ያሳያል። እኛ ብዙ ጊዜ ይቅር ማለት የማንችለው ለምን ይመስላችኋል? ይቅርታ ለኛ ስራችን ስለሆነ ነው። እግዚአብሔር ግን አሁን ለተሰራውም ወደፊት ለሚሰራውም ኃጢአት ይቅር የሚለው